የባርሴሎና ጉዳይ ቢሆን ጥሩ ነው ብዬ አስባለሁ። እኔ ባርሴሎና ትናንትና ቅድም በመግቢያችን ላይ እንደተናገር ነው የሁለት ሺ አራት አምስት የውድድር አመት የስፔን ላሊጋ ሻምፒዮና መሆኑን አረጋግጧል እና በባርሴሎና የውድድር አመት ዙሪያ ላይ በጣም ብዙ ሀሳቦች መሰጠታቸውን ቀጥለዋል። አሁንም ጥሩ የሚባል ስኬታማ ጊዜ ነው። አሰልጣኙ ሀንሲ ፊልክ በመጀመሪያ የውድድር አመታቸው ያሳለፉት አንደኛ፣ የተጫዋቾችን የግል ብቃት በማውጣት ረገድ በጣም የተሻለ ነገር የፈጠሩላቸው ተጫዋቾች እንዳሉ ይገለጻል ለዚህ ጥሩ ምሳሌ የሚሆነው ብዬ የማስበው ራፊኒያ ነው። ይህንን እራሱም ከዚህ በፊት ተናግሮት ነበረ። ከዛ በመቀጠል ደግሞ በወጣቶች የተገነባ ቡድን ያለው፣ እንደውም በአቨሬጅ የባርሴሎና ተጫዋቾች እድሜ ሀያ አምስት ነው የሚሉ መረጃዎችም ወጥተዋል። ግን እነዚህ ተጫዋቾች ያላቸው ተሰጥኦ ያላቸው ብቃት በጣም የተለየ ነው። በስፔን ላሊጋ ላይ ብቻ ሳይሆን በአውሮፓ ሻምፒየንስ ሊግ ጨዋታዎችም ላይ የተመለከትነው ነገር አስደናቂ ነው። እንደገና ሪያል ማድሪድን ለአራት ተከታታይ ጊዜ በውድድር ዓመቱ በተለያዩ ጨዋታዎች ላይ ተገናኝተው ማሸነፍ ችለዋል። ብዙ ጎሎች ነው ሪያል ማድሪድም ላይ ያስቆጠሩት። አንድ መቶ ስልሳ ዘጠኝ ጎሎችን አስቆጥረዋል እስካሁን ድረስ ባደረጓቸው ጨዋታዎች በሁሉም ውድድሮች ማለት ነው። ይህም በጣም አስገራሚ ተብሎ ሊጠቀስ የሚችል ነው። ስለዚህ ባርሴሎና ትላንትና የውድድር አመቱ ሻምፒዮን መሆኑን ሲያረጋግጥ፣ የተጫዋቾቹ ደስታ እንደዚሁም ደግሞ የ ደጋፊዎቻቸውም ደስታ የተለየ ነበረ። ሜዳ ላይ የነበሩ ክስተቶች የደስታ መግለጫዎችን ተመልክተናል። ዛሬ በከተማዋ የተለያዩ አካባቢዎች እየተዘዋወሩ በክፍት መኪና ላይ ሆነው እንደተለመደው ደስታቸውን ከደጋፊዎቻቸው ጋር ይገልጻሉ ተብሎ ይጠበቃል። ከዛ በኋላ በሜዳቸው ጨዋታቸውን ሲያደርጉ ደግሞ ዋንጫውን ይቀበላሉ። ግን የባርሴሎና የውድድር አመት እንዴት ነው የሚገለጸው የሚለው ላይ አድማጮቻችን የተለያየ አስተያየት ሰጥተዋል። እሱን እንመለስበታለን። በዚህ ጉዳይ ግን የተወሰኑ ነጥቦችን ብናነሳ በእኛ በኩል አሪፍ ነው። እኔ በእኔ እምነት በዘንድሮ የውድድር አመት ያልጠበቅናቸው ቡድኖች በየሊጉ ላይ አይተናል አይደለም አንዳንዴም ደግሞ በተለያዩ ውድድር አመቶች ያልተጠበቁ ቡድኖች በጣም ጠንካራ ሆነው በውድድር አመቱ በጣም ጥሩ የሚባል ሂደት ሲያከናውኑ እናያለን፣ ወይም አይተን እናውቃለን። ስለዚህ ከነዚህ አይነት ተርታ ለመመደብ ቢቸግረኝም ዘንድሮ በኔ እምነት ባርሴሎና ያደረገው ወይም በባርሴሎና የታየው ነገር ለእኔ ከጠበኩት በላይ ነው። ባርሴሎና ሆኖ ጉብዝናን ከጠበኩት በላይ ማለት ግን ከባድን እሱ ጠፍቶኝ አይደለም። ባርሴሎና ሆኖ ገና የሆነ የመንገራገጭ ሂደት ያልተፈታ ችግር ባለበት የሚደረግ መውተርተር ታላቅነትን ላለማጣት ታላቅነትን ላለመልቀቅ የሚደረግ ትግል ላይ ያለ ቡድን አድርጌ ነበር የወሰድኩት እና በዛ ሂደት ውስጥ በእርግጥ ባርሴሎና የመቸገርም፣ አንዳንዴ ደግሞ በጣም ጥሩ የመሆንም ነገር ሊያሳይ ይችላል። ነው ግን አሁን የውድድር አመቱን እየጨረስን እንዳለን እናስበውና የባርሴሎና የውድድር አመት ይገምገም ብለሽ ስለሆነ የተነሳሽው። በዚህ የውድድር አመት በተለያዩ ሊጎች ላይ ካየናቸው ጠንካራ ቡድኖች የእውነት ለመናገር የባርሴሎናን ያህል ኢንተርቴን ያደረገን አለ ወይ? አለ ይሄ ነው። አሁን ይህንን ጥያቄ ስንጠይቅ ወይም የውድድር አመቱ መጨረሻ ላይ ሆነን በዘንድሮ የውድድር አመት ማን ነው የበልጥ ያዝናናችሁ፣ የበለጠ የመዝናናታችሁ ምክንያትና ሰበብ የሆነው ማን ነው ብንባባል ባርሴሎና የማለት እድላችን እውነት እንደዚህ ሰፊ ነው ወይ? እውነት እንደዚህ ትልቅ ነው ወይ? ከባርሴሎና ይህንን ጠብቀን ነበረ? እኔ በግሌ አልጠበቅኩም። እንደውም እኔ ባርሴሎና መቼ ወደ ጉብዝና፣ መቼ ወደ ታላቅነት፣ መቼ እንደገና ወደ አዝናኝነት ይመለሳል የሚለውን እየጠበቅኩ ነበር እንጂ በዚህ መጠን የምንሳብበት የምንገረምበትና በመደነቅ ለመወያየት የምንገደድበት ሁኔታ ባለቤት ይሆናል ብዬ በግሌ እኔ አላሰብኩም። ግን ባርሴሎና ይህንን አድርጓል። ባርሴሎና ይህንን አስችሏል። ዊሽዝ በጣም በጣም በጣም ፐርፌክት ነው ሄደ ግሞ ነው የምለው እኔ የኔን አመለካከት ነው የምነግርሽ። ስለዚህ ከዚህ አንጻር የባርሴሎና የውድድር ዓመት በጣም የሚደንቅ ነው። ዜ ዌር ቬሪ አንላኪ በእኔ እምነት ሶስት ዋንጫና አለማሸነፋቸው በእኔ እምነት ነው የምነግርሽ። ኢንተር ሚላን ማለፉ ልክ የሆነውን ያህል ባርሴሎና ቢያለፉም ልክ ነበር የሚሆነው ስላልቻለ የተሸነፈ አይደለም። ባርሴሎና ስላልቻለ ከቻምፒዮንስ ሊግ የዋንጫ ጨዋታ የወጣ አይደለም። በቃ እኩያነትን አሳይተዋል፣ ከኢንተር ሚላን ጋር ተፎካክሯል። እንደውም በኢንተር ሚላኑም ጨዋታ ላይ በእኔ እምነት አሁንም ድረስ ለመቀበል የሚከብዱኝ የፍጹም ቅጣት ምት ውሳኔ ነበረው ኩባርሲ ላይ ላቱሮ ማርቲኔዝን እንደዚህ አርገዋል የሚለው ውሳኔ እስካሁን ድረስ ለእኔ ሀርድ ነው ለመቀበል እውነት ለመናገር ግን በቃ ተሸንፎም እንኳን ቢወጣ ግን የምታጨበጭብለት ተሸናፊ አለ የምታደንቂው ተጨበጫቢ ተሸናፊ ዋጋ የምትሰጪው አጨብጭበሽ የምትሸኘው ምናምን ተሸናፊ ነው ባርሴሎና ስለዚህ በላሊጋው ላይ በንጉሱ ዋንጫ ላይ በሱፐር ካፓ ላይ እንደዚሁም ደግሞ በዚሁ በቻምፒዮንስ ሊጉም ላይ ባርሴሎና ወዝ በጣም በጣም በጣም በጣም የሚያምር ቡድን ነበረ። ስለዚህ አሁን ደብል ዊነር ሆነው ነው የውድድር አመቱ ነው የጨረሱት። ያው ኳድራፕል ነበር የሚሆነው ሱፐር ኮፓውን እንደምንት ቆጥሪው ከሆነ ሶስት ዋንጫ ወስዷል። ነገር ግን እሱን አልቆጥርም የምት ከሆነ ደግሞ ለምናት ቆጥሪው ሶስት ዋንጫ ወስዷል። ኳድራፕል ዊነር መሆን የሚችሉበትን እድል አተዋል። ግን በጣም በጣም በጣም በጣም በጣም የሚያዝናና ባርሴሎናን ግን አይተናል ዘንድሮ ማለት ነው የሚናፈቅ ባርሴሎናን አይተናል፣ እንደገና የባርሴሎናን ጨዋታ ሰዓቱን አስታውሶ ራስን አስተካክሎ የራስን ሲቹዌሽን አስተካክሎ የባርሴሎና ጨዋታ እንዳያልፍሽ መታገል ከጀመርሽ የወደድሽው ነገር ስላለ ነው ማለት ነው፣ ሌላ ነገር አይደለም። ስለዚህ ያንን የባርሴሎና የወደድነውን ነገር አይተናል፣ አግኝተናል የሚለውን ነገር በደንብ በደንብ በደንብ የሚያስረዳ በደንብ የሚያሳይ ይመስለኛል ልልሽ ፈልጌ ነው አዎ አይ ልክ ነህ። ስለዚህ ከኤክስፔክቴሽን ጋር ተያይዞ ጉብዝናን ከባርሴሎና በዚህ መጠን አልጠበቅኩም ማለት ዊርድ ቢመስልም ግን ውስጡ እውነት አለው ና ያንን ለማለት ተገድጃ አለው ነው። ኮሌክቲቭሊ የሚያሳዩት እንቅስቃሴ ያምራል፣ እግራቸው ስር ኳስ ያምራል፣ ይላል አራዳ ልጅ ኳስ ሚያቅ ኳስ የሚወድ ይሄ የኳስ ቋንቋ ነው፣ የኳስ ተመልካቾች ቋንቋ እግሩ ላይ ራሱ ኳስ ዋስታምር ምናምን ይላል። ያ ማለት ድሪብል የሚያረግበት መንገድ፣ ትሪክ የሚያደረግበት መንገድ፣ ሹት የሚያረግበት መንገድ፣ እድሎችን የሚፈጥርበት መንገድ ወይ ሀው ሂ ሙቭስ ምናምን እነዚህ ሁሉ ነገሮች በጣም ያምሩለታል የሚባሉ አንድ ተጫዋች ብቻ አለ? ሁለት ሶስት አራት ተጫዋቾችን በየሚናቸው ደግሞ ለጠሪ ትችላለች። የልጅነታቸውንም የወደድ ነው ይመስለኛል የልጅነታቸውን መውደድ፣ ኮሌክቲቭሊ ያላቸውን ይሄ የፓሲንግ ፉትቦል ኳሊቲ በጣም የወደድ ነው ይመስለኛል። ከዛ በተጨማሪ ደግሞ ኢንዲቪጅዋል ብሪሊያንስም ደግሞ ሞልቶ የተትረፈረፈበት ሆነ። ባርሴሎና ራፊኒያን አለማድነቅና አለመውደድ አትችም። ላሚን ያማልን በተመለከተ ገና በ18 ዓመት እድሜው እንኳን ሳይመጣ ስለ እሱ የምንናገርበት ቃል አጣን የሚል ሲበዛ ኢቴልሲ ሶምቲንግ እኮ የሆነ የሚነግርሽ ነገር እኳል አሁን እውነት ትናንትና ላሚን ያማል ያገባውን ጎል፣ ተቸግሮ ነበር ባርሴሎና ጎል ለማስቆጠር። የመጀመሪያው ጨዋታው እንደተጀመረ ኤስፓኞል ነው በጣም ጥሩ የግብ እድል አግኝቶ የነበረው ሶስት ደቂቃ አካባቢ ላይ ማለት ነው ግን ከዛ በኋላ የነበሩትን የግብ እድሎች ምናምን ስትመለከች ላሚን ያማል ክሌም ያደረጋቸው የነበሩ ጨዋታውን ላየ ሰው አሁን የምለው ነገር በደንብ ይገባዋል። ላሚን ያማል ሌሎች የቡድን ጓደኞቹ ኳስ በኤስፓኞል የግብ ክልል አካባቢ ይዘው የሚያደርጉትን ነገር ተከትሎ ክሌም ያደረግ ነበረ። ስጡኝ ኳሷን ይል ነበረ የምነሱ ይሞክራሉ ወይም እነሱ ለሌላ ተጫዋች ይሰጡና ያኛው ተጫዋች ኳሷን ይሞክራል። ላሚን ያማን በቀኙ በኩል ሆኖ ለኔ ያሰጡኝም ነበር ይላል። ይህንን ወደ አራት አምስት ጊዜ አድርጎታል። ላሚን ያማን ክሌም ያደርግ ነበር፣ ኳሱን ስጡኝ፣ የሆነ ነገር ላድርግ፣ ኳሱን ለእኔ ብትሰጡኝ ይሻል ነበር የሚል መፈለግ አለው። ብቻ ዲማንድ ያደርግ ነበር በጣም በተደጋጋሚ። ይሄ ስጡኝ እንጂ ኳስ ምን ይላል። ሉቫንዶቭስኪን ይለው ነበር፣ ራፊኒያን ይለው ነበር፣ ሌሎቹን ጓደኞቹንም ይላቸው ነበር። ከዛ ያንን ኳስ ያገኝና እኔ መድኃኔዓለም በጣም በጣም እኮ የሚገርም ጎል እኮ ነው ያገባው። የኤስፓኞል በረኛም ምንም ሊያደርገው የማይችል ባለፈው ሪያል ማድሪድና አርሰናል ሲጫወቱ እኔ ኳስ ኤሏ ላይ በዛ መጠን ተጠግታ ስታርፍ መረብ ላይ አይቻል አቅም አላልኩ የራይስን የቅጣት ምት ጎል። የላሚን ያማል ደግሞ በቀኝ መስመር በኩል ነው፣ በቃ የገዛገዛ የቆረጠው ኳሱን አየር ላይ ግን ሄዳ ኤሏ ላይ ያረፈችበት መንገድ የቲስዋመዚ በእውነት በእውነት በጣም የሚደንቅም ይሄ በመደነቅ የሚያስደነግጥም ነው። እየተደነቅች ደግሞ የሚያስደነግጥ ነገር ነው ያደረገው። ከዛ ደግሞ አሲስት አደረገ በቃ ባርሴሎና ሻምፒዮን ሆነ። ሁለቱ ጨዋታዎች እየደነሱ የሚጫወቱት ጨዋታ ነው የሚሆነው። እና የተወሰነ ጊዜ በፊት እንደ ራፊኒያ እንደ ኦስማን ደምቤላ እንደ ማህመድ ሰላህ ለባሎን ዶርስሙን በአሁን መጠን እየተጠራ ያልነበረው ላሚን ያማል ቅድም ከማርከስ ራሽፎርድ ጋር በተያያዘ ዜና ሳነብ ማርከስ ራሽፎርድ ያው ማንቸስተር ዩናይትድ ዋጋ ጠራ አደል በ አይመለስም ብለው ወደ ኦልትራፎርድ አይመለስም፣ ዋጋ ጠርተዋል። አስቶን ቪላ እድል አለው ተጫዋቹን መውሰድ ከፈለገ አርባ ሚሊዮን ፓውንድ መክፈል ነው የሚጠበቅበት። አስቶን ቪላ ያንን ያያል። ግን ማርከስ ራሽፎርድ ሁለት ነገሮችን አስቀምጧል። አንደኛው ያስቀመጠው ነገር በሚቀጥለው የውድድር አመት በአውሮፓ ቻምፒዮንስ ሊግ ለሚጫወት ቡድን መጫወት ነው የሚፈልገው። ሁለተኛው ባርሴሎናን በጣም ይፈልጋል። ባርሴሎናን መቀላቀል ቢችል ደስ ይለዋል። ከዛ በተጨማሪ ግን የሱ ፍላጎት እንግሊዝ ፕሪሚየር ሊግ ላይ መቆየትም እንኳን ከሆነ ለለንደን ክለብ መፈረም አይፈልግም። እነዚህ ሲንግላው ተደርገዋል። ስለዚህ ባርሴሎናን መቀላቀል የሚፈልግ ከሆነና ባርሴሎናም የማርከስ ራሽፎርድን ሲትዌሽን እያየው ነው ይልና ምን ይላል ነገር ግን ባርሴሎናን ቢቀላቀል የመጫወት እድል ስለማግኘቱ እርግጠኛ መሆን ይቻላል ወይ? ምክንያቱም በቀኝ መስመር በኩል ያማል አለ፣ በዛኛው መስመር በኩል በግራ ራፊኒያ አለ። እውነት እዛ ክለብ ውስጥ ቢገባ ባርሴሎናን ጆይን ቢያደርግ ማርከስ ራሽፎርድ የመጫወትን እድል ያገኛሉ ወይ የሚል ጥያቄን ያነሳሉ። ለልሽ ፈልጌ ነው ይገባሉ ወይ ነው መጀመሪያም ራሱ አደል። በመጀመሪያም ይሄ የማርከስ ራሽፎርድ ትልቅ ፍላጎት ነው። እንደውም ቀደም ብሎ አለ ባርሴሎናን መቀላቀል ይፈልጋል የሚሉ መረጃዎች መውጣት እሷን ብቻን አነሳታለ። አሁን ይህንን ያነሳውበት ዋነኛው ምክንያት ይሄንን ነገር ከዘረዘሩ በኋላ በቀኝ በኩል ያማል አለ፣ በግራ በኩል ራፊን ያለ ሁለቱን የባሎንዶር የማሸነፍ እድል ያላቸውን ተጫዋቾች አስቀምጦ ይሰለፋሉ ወይ አለ የሚለውን እኮ ነው መናገር የፈለግኩት። ያማልን እዛ ካንዲዴንሲ ውስጥ ከቶታል ይሄንን አርንን ያደረገው ነው የምለው እኔ በቃ አሁን በጣም በብዙ አጋጣሚዎች ላይ የሾው ወይም የጌሙ ቁንጮ እየሆነ ነው ይሄ ልጅ ሶ ዋይ ኖት ለምንድን ነው ያማል የባሎንዶር አሸናፊ ሊሆን የማይችለው ምን ስላጎደለ ራፊኒያ ያደረገውን ላሚን ያማል ያደረገውን ነገር አሁን ህዝብ የሚሰጥ ቢሆን አስተያየት በእርግጠኝነት ነው የምነግርሽ ያማል የሚል ሰው ስፔሻሊ ደግሞ ይሄ የሲዝኑ መጨረሻ አካባቢ ላይ የነበሩት ትውስታዎቻችን አሁንም ድረስ ያሉት ትውስታዎቻችን ላሚኒያ ማል ላይ በጣም ሀሳቦቻችን እዛ ላይ ያረፉ ነው የሚሆነው ብዬ ነው የማስበው። ግን የባሎንዶርን ጉዳይ በተመለከተ ድጋሜ ከትናንትናውም ጨዋታ በኋላ የላሚኒያ ማልስም መነሳት ጀምሯል። መጨረሻው ምን ይሆናል የሚለውን እንግዲህ በቀጣይ ነው የምናየው። ግን ለባርሴሎና በጣም የሚገርም ውድድር አመት ነው ብሎ የሚጠራ ይመስለኛል። ምክንያቱም ቅድም አንተ ያልከው አንደኛው ነገር በሲዝኑ የሆነ ክፍል ላይ ኮ ባርሴሎና ምን ነካው ተብሎ አል ብዙ መረጃዎችም ሲወጡ እኛም የዘንድሮ ባርሴሎና ገና ብዙ ስራ ይጠይቀዋል የሚል መረጃዎችን ስናይ ነበር። ሜዳ ላይ የምናያቸውም ነገሮችም ደግሞ የሚያመላክቱት ያንን ይመስለኛል። ይህንን በደንብ አድርጌ ነው እኔ የምማስታውሰው እንደውም በሲዝኑ የመጀመሪያ ጨዋታዎች አካባቢ ላይ የተሸነፋቸው ጨዋታዎች እንደገና ደግሞ የሚጥላቸው ነጥቦችም በዝተው ነበር። ቢያሸንፍም እንኳን ባርሴሎና ተሟሙቶ አንድ ለዜሮ እንደዚህ ምናምን የሚያሸንፍባቸው ጨዋታዎችን አይተናል። ከዛ በኋላ ግን የሆነ ቦታ ላይ ሙሉ በሙሉ ነው ሺፍት ያደረገው ባርሴሎና። በተለይ የሜዳ ላይ እንቅስቃሴው፣ ጨዋታዎችን የሚያሸንፍበት መንገድ፣ የጎሉ ብዛት በጣም ነው የተቀየረውና ለሀንሲ ፍሊክ ብዙ አድናቆት እየተሰጠ ነው የሚገኘው አሁንም ቢሆን በተለይ ደግሞ በሚቀጥለው የውድድር አመት በተረጋጋ መንፈስ እና ሌሎች ማጠናከር የሚፈልጓቸውን ነገሮች አጠናክረው አሁን የባርሴሎና ትልቁ ችግር የሚባለው ጎል ያስተናግዳል፣ ነው ጎል ይገባበታል። ብዙ ጎል ያስቆጥራል፣ ግን ደግሞ ጎል ይገባበታል ነው እና ያንን ችግሩን ደግሞ የሚቀርፍበትንም መንገድ የበለጠ የሚያሻሽሎ ከሆነ የሚቀጥለው የውድድር አመት ላይ ለሌሎች ዋንጫዎችም የሚታጩ ጨዋታዎችን ያደርጋሉ ወይም እዛ ደረጃ ላይ እየደርሳሉ ተብሎ ይጠበቃል። በዛ ላይ ደግሞ የተጫዋቾቹን ኳሊቲም ቅድም አንተ እንዳነሳው እንዳነሳኸው ላሚን ያማል ያው በቃ ምንም ልታደርገው አችልም አድንቆ ከማውራት ውጭ እንጂ ብዙ ቃላት እንድናጣ የሚያደርጉ እንቅስቃሴዎችን ነው ያደረገው። ግን ሌሎችም ደግሞ እንደነ ፔድሪ ኩባርሲ ያሉ ተጫዋቾችም ደግሞ ጋቪንም ጨምሮ በጣም ወጣትና ትልቅ ተስፋ ያላቸው ተጫዋቾች ናቸው እነዚህ። አዎ እነሱ እኮ ይልሽ እነሱ በጣም ኮር ናቸው ለቡድኑ። ግን አሁን ያው ሰው ወደሚያዝናናው ነገር ስለሚሳብ ወደሚያዝናናው ነገር የበለጠ ስለሚ ስለሚያተኩር ላሚን ያማል ያንን የበለጠውን ግዝፈት ይወስዳል ብዬ ነው የማስበው። በቃ አመኘኝ ከተወሰነ ጊዜ በኋላ ላሚን ያማል የባርሴሎና ዋና ሰው የሚሆነው እሱ ነው። ልክ ሜሲ ዣቪ፣ ኢኒየሽታ፣ ሰርጂ ቡሽኬትስ አንድ ላይ በነበሩበት ሰዓት ላይ ሜሲ አቴንሽንን በቀላሉ ያገኘ እንደነበረው ለነ ዣቪ ክሬዲት የሚሰጡ ሰዎች ለነ ኢኒየሽታ ዋጋ የሚሰጡ ሰዎች አሉ አይደል። እና ያ ዋጋ ይገባቸዋል እና ኢኒየሽታ የሚገርሙ ተጫዋቾች ናቸው። እውነት ለመናገር በቃ በእግር ኳስ ውስጥ እንደነሱ አይነት መሀል ሜዳውን በዛ መጠን የቀለለበት ተጫዋች ፈልጎ ማግኘት በጣም ከባድ ሊሆን ይችላል። ግን ደግሞ ያው ሊዮኔል ሜሲ ደግሞ ያው ገኖ የሚወጣበትን የተለየ አቅም እንደያዘው ሁሉ ላሚኒ ያማል በዚሁ መንገድ የሚጠቀስ ነው። ቅድም ለዛ ነው ኮሌክቲቭሊም ኢንዲቪጁዋሊም ባርሴሎና ውስጥ ያለው ነገር በጣም ይገርማል። ነው የሚገባባቸው ጎል ያልሽ ልክ ነው። በጣም ብዙ ጎል ይገባበታል ባርሴሎና። አሁን እኛ እንደ ገለልተኛ ተመልካች የባርሴሎና አዝናኝነት እኮ ከዛም የሚቀዳ ነው። ጎል ገብቶበት ሁለት ለዜሮ ተመርቶ ሶስት ለዜሮ ተመርቶ አራት እና አምስት ጎል አግብቶ የሚያሸንፍ ከሆነ እሱን ማየት እኛ ላይ የሚፈጥረው መዝናናት አለ። ኦልሞስት በየጌሙ ሰባት እና ስምንት ጎል ልና ይሆን ባርሴሎና ኮንሲድ ስለሚያደርግ፣ ኮንሲድ ማድረጉ ብቻ አይደለም ወይም ጎልም የሚቆጠርበት መሆኑ ብቻ አይደለም፣ ከገባበት በላይ በተደጋጋሚ እየገባ ማሸነፉ ነው። ከገባበት በላይ እያገባ ነው የሚያሸንፈው። ስለዚህ ባርሴሎና ሁለት ለዜሮ ሲመራ ተስፋ የቆረጠ ሰው የለም አሁን ኮሜንታተሩም ሁለት ለዜሮ ኮብ ሲመራ ቀድሞ የሚነግርሽ ነገር እነሱ ይሄ ነገር ልማዳቸው ነው ምናምን ይልሽ እና ያንን ልማዳቸውን መቼና ማን ላይ እንዳደረጉት ወደ መዘርዘር ነው የሚገባው። ለባርሴሎና ሊጎዳው ይችላል ቀድሞ ጎል የሚቆጠርበት መሆኑ ካላስተካከለው ካልቀረፈው በስተቀር ይህንን ቀንሶ ጎል የማስቆጠር አቅሙን ደግሞ ጠብቆ ከተጓዘ አንስቶ ፐብል ነው የሚሆነው ብዬ ነው ማምነው የባርሴሎና ግን ባርሴሎና እንዳልሽው በቀላሉ ጎል ይገባበታል። ግን ጎል መግባቱ ዘንድሮ ብዙ አላከሰረው፣ የእውነት ለመናገር ብዙ አላከሰረው። ምክንያቱም ላሊጋውን ይኸው ዋንጫ ወሰደ። የንጉሱ ዋንጫ ዋንጫ ወሰደ። የአሸናፊዎች አሸናፊን ሪያል ማድሪድን አሸንፎ አምስት ለሁለት ወሰደ ዋንጫው። ከኢንተር ሚላን ጋር እንዴት እንደተናነቀና ኤክስትራ ሰርቲ ሚኒትስ ለመጫወት እንደቻለ አይተናል። ስለዚህ በዚህ ረገድ ይህንን ነገር አጣ የምንለው ነገር ብዙ ያለው አይመስለኝም። ባርሴሎና በዚህ ረገድ ግን ማስተካከሉ ደግሞ የበለጠ ኃያል ያደርገዋል። ሶሊድ ቢሆን ዲፌንስ ዋይዝ በጣም በጣም በጣም በጣም የሚያስጨንቅ በጣም የሚያስፈራ ቡድን ይሆናል ብዬ ነው የማስበው። ግን አይዶን ነው ባርሴሎና በጣም እጅግ ከምታስቢው በላይ ያዝናናል፣ ከምታስቢው በላይ ያዝናናል። እና ያንን የባርሴሎናን ሞገስ ተመልሶ አየ ነው የ ነው የማምነው። እኔ ግን አንዱ የሚገርመኝ ነገር ለእኔ ጉብዝናቸው በጉብዝናቸው መደሰቴ ምናምን ብቻ አይደል እውነት ለምናገር ግን በዛ ፋይናንሽል ክራይሲስ ውስጥ ሆነው እንዲህ ያለ ቲም ፕሮዲውስ ፕሮዲስ የማድረጋቸው ዋናው ምንጭ እና ዋናው ምክንያት ያ ላማሲያው ነው እኮ ላማሲያው ነው እኮ ገባሽ። አሁን ያማል ብቲ ኩባርሲ ብቲ ምናምና ምናምን ብቲ አብዛኞቹ ከዛ ያወጧቸው ገና ልጆች ናቸው ያው ልጅነታቸውንም ጉብዝናቸውንም በዛች ደቃቃ ተክለሰውነት የሚቋቋሙትንም ጫና ምናምን ከማድነቅና ከመገረም ውጭ ምንም አማራጭ የለም ስለዚህ ይህንን ሁሉ ነገር ነው ያደረገው ብዬ ነው ማስበው ይህንን ሁሉ ነገር ስለያዘ ነው ለባርሴሎና ባርኔጣ ቢነሳለት ያንሰዋል የምንለው ላሚን ያማል ግን ቶሎ ካልጨረሰ አለም ላይ ሜሲንም ለማስረሳት እድል ሊኖሩ ይችላል። ቶሎ ካልጨረሰ በተለያየ ምክንያት ልክ ነው። ይህንን ሜንቴን ካደረገ ማቹር እያደረገ ነው መሄደው ላይ ሰው ልጅ እድሜው በጨመረ ቁጥር አስራ ስምንትን ሲ አስራ ዘጠኝ ሀያ ሀያዎቹ ላይ ምን ሊሆን ነው ምን ሊሆን ነው የት ሊደርስ ነው የሚለው ነገር በጣም ያስደነግጣል። በጣም ያስደነግጣል። ይሄ እየጓጓሽ ግን እየደነገጥሽ የምጠብቂው እውነት ነው ላሚን ያማል የያዘው ብዬ ነው ማምነው ነው። ልክ ነው። የላሚን ያማልን ወደፊት ብዙዎቻችን የምንጠብቀው ይመስለኛል። በነገራችን ላይ የባርሴሎና ተጫዋቾች በጣም የልምምድ ሜዳ ላይ የሚያደርገውን ነገርም ያደንቃሉ እና ይሄ የሚያገባቸው ጎሎች እኛ የምንደነቅባቸው እንደሁም ከትላንትናው ጨዋታ በፊትም የሟሟሟቅ ሂደት ላይ እያሉ ተመሳሳይ ሁለት ጎሎችን አስቆጥሮ ነበር እና እንደገና በጨዋታውም ላይ ደግሞ ያንን ደገመው እና ምን ያክል በቃ የልምምድ ሜዳ ላይ የሚያደርገው ነገርን ስለሚያዩ ጨዋታ ላይ የሚያደርገው ነገር እንደኛ ሊያስደንቃቸው ላይችል ይችላል፣ ግን እንዴት በልምምድ የታገዘ ስራዎችንም ደግሞ እንደሚያከናውን በደንብ የተረዳንበትም ይመስለኛል። እንዳልከው ላሚን ያማልን ያው ከቁጥር ጋር አያይዘን እንግለጸው ብንል ብዙ ከእድሜው ጋር የማይመጣጠኑ ቁጥሮችን ነው ምንጠራው። ግን አንተ ከዚህ በፊት የላሚን ያማል የሜዳ ላይ እንቅስቃሴ ያው በቁጥር ብቻ ብትገልጸው ትክክለኛ ምስል አይሰጥም። አለ በካላየ ቁጥሩ ልክ ነው፣ የሰራቸው ስራዎች ናቸው። መቶ አራት ጨዋታ ተጫውተዋል። በዚህ እድሜው ይሄ በጣም አስገራሚ ነው። ብዙ ጎሎችን አስቆጥሯል፣ አሲስትም ያደርጋል። ግን ከዛ በላይ ላሚን ያማልን ሜዳ ላይ ሲጫወት ስታየው ነው በቃ በደንብ ስለ እግር ኳስ ችሎታው የበለጠ የምትረዳው። ይሄም አንድ መታየት ያለበት ነገር ነው። ለማንኛውም ግን የባርሴሎና ሻምፒዮናነት የሚገባው ነው ብለን አንድ የምንናገር ይመስለኛል። ይሄ ሚያስማማ ነው፣ ሁሉም ሰው የሚስማማበት ይመስለኛል። ስለዚህ ትላንትና ያው ስፓኞልን አሸንፎ ሻምፒዮን መሆኑን ያረጋገጠበት ውጤት ነው እየተመዘገበው። እንግዲህ የባርሴሎና ቀጣይ ጊዜ እንዴት ይሆናል የሚለውን አብረን እናያለን ግን ተጫዋቾቹ አሁን ትልቅ ሴሌብሬሽን ላይ ናቸው። እንደውም ትላንት የኤስፓኞል ሜዳ ላይ ነበረ ጨዋታው ና ልክ ጨዋታው ደርቢም ነው ደሞ አዎ። እና ልክ ጨዋታው እንዳለቀ ይህ የሜዳውን ውሃ የሚያጠጡበትን ከፈቱባቸው። እነሱ እዛ ቆይተው ሴሌብሬት በደንብ እንዳያደርጉ ነው መሰለኝ። እንደዛ አደርጉ ግን የበለጠ እንደውም ተመቻቸው ተብሎም ሲገለጽ አይቻለሁ። አንድ ለየት ያለ የጨዋታው ክስተት የነበረው ይሄ ነው። ከዛ በጨዋታውም ሂደት ላይም ደግሞ ጨዋታው እንደተጀመረ የተወሰኑ ደቂቃዎች እንደሄዱ የመኪና አደጋ ነበረ ያው ከደርቢ ጨዋታው ከሰው መጨናነቅ ጋር በተያያዘ ወደ አስራ ሶስት ሰዎች የተጎዱበት አራት ሰዎች ደግሞ ትንሽ ከፋ ያለ ጉዳት ያስተናገዱበት ነበር ግን ያን ያክል ለክፉ የሚሰጥ ነገር ስላልሆነ ጨዋታው አንድ ሁለት ደቂቃ ከተቋረጠም በኋላ እንዲቀጥል እየተደረገበት ነው በቀጣይ የባርሴሎናን ተጫዋቾች እንግዲህ ከባሎንዶር እጩነት ጋር በተያያዘ ብዙ እንጠብቃለን በላሊጋው አምስት ከፍተኛ ጎል አስቆጣሪዎች መካከል ሁለቱ የባርሴሎና ተጫዋቾች ናቸው። ለዋንዶስኪ ና ራፌኒያ በተለይ ግን ራፌኒያን ከባሎንዶር ጋር አያይዘው የሚያጩትም ሰዎች ቁጥራቸው እንደገና ከፍ እያለ እየተመለከትን ነው። ወዴት ይሄዳል እንግዲህ የነዚህ ተጫዋቾች የመጨረሻ የሽልማት ጉዳይ የሚለውን ያው ጊዜ ስለሆነ የሚፈታው ያንን ጠብቀን እንመለከታለን። ግን እዚህም አገር ላሉ የባርሴሎና ደጋፊዎች እንኳን ደስ አላችሁ ብንላቸው ተገቢ ይመስለኛል። አዎ፣ እኔ እሱ ሳይሆን ኳስ ለሚወድ ሰው በሙሉ እንደዚህ ያለ ቡድን ውጤት ሲያመጣ እኔ ጥሩ ነው ብዬ ነው የምወስደው ለመዝናናት እድል ስለሚሰጥ፣ ስለዚህ በዚህ አይነት የመዝናናት ስሜት ውስጥ ይታለፋል የሚለው ስሜት የበለጠ ገዥ ሆነ። አው ልክ ነው። እንደውም እኔ ባርሴሎናን ለመጥራት ጠንካራ ከሚለው ይልቅ አዝናኝ የሚለው የበለጠ የሚገልጸው ይመስለኛል። እንደ ቡድን ማለት ነው። ባርሴሎና ጠንካራ ቡድን ነው፣ ጥሩ ኳሊቲዎች አሉት ይባላል። ግን ባርሴሎና ደግሞ በጣም አዝናኝ ቡድን ነው የተመልካቾችን ፍላጎት በደንብ አድርጎ በቃ የሚያረካ እና እግር ኳስን የአሁኑን እያየ የሚቀጥለውን ጨዋታ እንድትናፈቅ የሚያደርግ አይነት አጫዋወት ስላላቸው የበለጠ የሚያዝናናው ነገር በባርሴሎና ቤት በዘንድሮ የውድድር አመት ታይቷል ብዬ ነው እኔ ምን ጥያቄ የለው። ስለዚህ በጣም በጣም ያው እግር ኳስን በዚህ መንገድ ምንወድ ሰዎች ልንኖር እንችላለን ነው የእግር ኳስ ማ ሚያዝናናው ብለን ደግሞ ሌላኛውን የጨዋታ መንገድ የምንመርጥ ሰዎች ልንኖር እንችላለን። ግን እንደየምርጫችን እንደየፍላጎታችንም ቢሆን ያው መዝናናት ይኖርብናል። ባርሴሎና የ2024 25 የስፔን ፕሪሜራ ሊጋ ወይም የላሊጋው ሻምፒዮን ሆኗል። ላሚኒ ያማል ትላንትም ዛሬም ያምራል።